የሌምአት ትሩፋት ኢኒሽቲቭ መጀመሩን ተከትሎ በርካታ እጆች አምራች ሆነዋል ከዛም አልፈው በርካቶች የስራ እድል ባለቤት ለመሆን በክተዋል በሌማት ትሩፋት ዜጎች በልተው እንዲያድሩ የስራ እድል ተጠቃሚ እንዲሆኑ ከማድረግም ያልፍና ካፒታል የሚያስመዘግቡበት ትልቅ ኢኒሽቲቭ ነው በጅማ ዞን ቀርሳ ወረዳ በሳሙኤል ሳህሌ የከብት እርባታ ስፍራ ላይ የተመለከትነው ይህንኑ ነው አቶ ሳሙኤል ችግር ብልሃትን ያስተምራል እንዲሉ ለጨቅላ ልጁ ያስፈለገው ወተት ዛሬ ላይ የ በላይ የላም ወተት ባለቤት እንዲሆን አስችሎታል። ይህ ስራው ዛሬ ላይ ሰርቶ መለወጥ ከዛም አልፎ ለሌሎች ዜጎች መትረፍ እንደሚቻል አስተምሮታል። እኔ በሁለት ቦረና ከብት ተነሳው እነዚያን ሁለት ቦረና ከብቶች ለኤስኦኤስ ድርጅት ነው የሰጠኋቸው። እኔ ወደ ክሮስ ቀየርኩ፣ በኋላ እዛ ላሉ ሕጻናቶች ወተት እንዲጠቀሙ ለነሱ ሰጥቻለሁ። ከዛም በኋላ ምንድን ነው ከባንክም የተበደር ብዙ ቻሌንጆች ገጥሞ ነው እንደዚህም ሆኖ እግዚአብሔር ይመስገን እነዚህ እዚህ ደርሰዋል። አይደለም እንዴ አሁን እስከ ሰባ አካባቢ ሰባ አምስት ሰባ ስድስት ከብቶች ይኖሩናል። እኛ ሀገር አሁን ቅድም እንዳልከው የተሰራ ስራ የለም አልተሰራም። ስራ ቢሰራ አሁን እነዚህ ላሞች በቀን ሶስቴ መታለብ ይችላሉ። አቶ ሳሙኤል እቅዱ የከብቶችን ቁጥር መጨመር እና ምርታማነቱን የበለጠ በማሳደግ ወደ ገበያው ለመውጣት እየሰራ ይገኛል። ከዚህም በተጨማሪ ግን ለበርካቶች የስራ እድል እየፈጠረ ነው የሚገኘው ከከፍተኛ የትምህርት ተቋማት በስራ ዘርፉ በሙያው ከተመረቁ ተማሪዎች እስከ ሌሎች ስራ ፈላጊዎች በዚህ ስራ ተጠቃሚ ለመሆን በግተዋል። አሁን አንዳንድ ሰዎቹ እንዲህ ይላሉ፣ ውጭ ሀገር እንድን እንዲናድርገው ሌላ ቦታ ስራ ምናም ይላሉ። ይህ እሱ ማቋቋሙ ለሱም ለህዝብም ለሀገርም ጠቃሚ ነው። ለምን ብትለኝ እኔ ለምሳሌ ግራጁት አድርጌ ሲመጣ እንደ ስራ እድል ፈጠራ ሆኖልኝ እዚህ እየሰራው እገኛለሁ። ሌሎችም በጉልበት ስራ የሚስተዳደሩም አሉ፣ ስራ አስኪያጅም ሌሎችም አሉ። አኒማል ሳይንስ ነው የጨረስኩ እና ጤንነትን መጠበቅ ሻወር ይወስዳሉ ምግብ አይ እንዲሰጡ ምናምን ነገር አጠቃላይ በእንስሳት ዙሪያ ያለውን ነገር እንትን ላሉት፣ የመኖ ባለሙያ አለን በዲግሪ የእንስሳት ባለሙያ በዲግሪ አንድ አለን፣ ማናጀር አለ፣ የሰው ኃይል አለን፣ ሌሎቹ አላቢ አላቢዎች አሉ። ደሞሰኛ ሆኜ በዚህ ቤት ውስጥ መቀጠሬ ለግል ህይወቴ ተጠቃሚ ነኝ ማለት እችላለሁ። ሁለተኛው በዚህ ቤት ውስጥ እስካሁን ያላየሁትን እስካሁን ያላየሁትን የስራ መስክና እውቀት ማለት ነው እኮ በሰፊው አግኝቼበታለሁ ማለት ነው። እንስሳት እርባታ ከእስራኤል ሀገር የሚገኘው ህብሮ ዩኒቨርሲቲ ነው የጨረስኩት። ያው በአሁኑ ሰዓት እንደዚህ የወተት ልማት እርባታ ላይ ላሉ መኗቸውን እርባታቸውን እንዲህ አጠቃላይ ስራውን አስመልክቶ ከቤታቸው አሰራር እንዲሁም ደግሞ ከተለያየ ነገር አንጻር አድቫይዝ አድርጋለሁኝ። እንዲሁም ኤስኤንቪ የሚባል ፕሮጀክት ላይ ማስተር ትሬነር ነኝ። እንዲሁም ደግሞ የዴሪ ፋርም ሜጀር አድቫይዘር ነኝ ማለት ነውና ከነሱ ጋር በጋራ እንሰራለን። እንዲህ ያሉ አገር በቀል ኢኒሽቲቭዎች ዛሬ ላይ ከሀገር ሳይሰደዱ ሰርቶ ከራስ አልፎ ለሌሎችን መትረፍ እንደሚቻል የሚያረጋግጡ ናቸው። ያሉን ጸጋዎች ብዙ ናቸውና አይን ገልጦ ማየትና ተክቶ መስራት እንደሚያስፈልግ አቶ ሳሙኤል ያረጋግጣል። እዚህ ሲመጡ ሰዎች ቀድሞ የቱን ነው የሚያዩት? ይህንን ቦታ ነው የሚያዩት። ሳሚ እዚህ ሰርቶ እንዲህ ከደረሰ እኛም እንደርሳለን ብሎ መንገድ ሰጣቸዋለሁ። አስፈላጊው ማቴሪያል በዚህ እንዲገባ እናደርጋለን። ከትላንት ወዳም ወደ ሰማንያ ሰዎች መጥተዋል። ከስደት ተመልሰው እዚህ አገራችን እንስራ ብሎ የሚመጡ ወጣቶችን ይህንን ስራ ማሳየትና ማስጎብኘት ተለፍቶ ማግኘት እንደሚቻል፣ በሀገራችን ሰርተን መለወጥ እንደምንችል እያሳያ ናቸው። ለብዙሃኑ ጥሩ መማሪያ ሴንተር የሆነ ሰው ነው። እኛ በጣም ጥሩ ጥሩ ሮል ሞዴላችን ነው በአሁኑ ሰዓት ሳሚ ማለት። እንዲሁም መንግስት በአሁኑ ሰዓት የጀመረውን ይሄ የሌማት ትሩፋቱን በጥሩ ሁኔታ እየተገበረ እያገዘ አለ ከምንለው ፋርሞች አንዱ የአቶ ሳሙኤል ፋርም ነው። ዛሬ ላይ ለበርካቶች በስራ እድል ፈጠራም ሆነ በልምድ ልውውጥ ለብዙዎች የተረፈው ጥራቱን የጠበቀ የወተት ምርት ማቅረብ የቻለው አቶ ሳሙኤል የተሻለ ውጤታማ ለመሆን ግን ድጋፎች እንደሚያስፈልጉት አልሸሸግም። በተለይም የፋይናንስ ለተለያዩ ስራዎች የሚያገለግሉ ማሽኖችና ለስራው የተሻለ ውጤታማነት ማነቆ የሆኑበት ነውና ድጋፍ ያስፈልጋል ይላል።